ሰላም እና ጤና በያላችሁ በትውኑ ድነ ተከብራችሁ የኢትዮ ማርኬት ቤተሰባዎች እንደምናላችሁ፣ በሰዓት አንድ መረጃ ወደ እናንተ ለማድረስ መጥቻለሁ። ቻናሉን ሰብስክራይብ ቪዲዮ ላይክ እያደርጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። ወደ መረጃው ሳልፍ የማህበራዊ ልማት ቀረጥ ከተወሰኑ እቃዎች ላይ እንዲነሳ ተወስኗል። ገንዘብ ሚኒስቴር ለማህበራዊ አገልግሎት የሚውሉ እቃዎችን ጨምሮ የመከላከያ ሰራዊት የፖሊስና የደህንነት ተቋማት የሚያስገቧቸው መሳሪያዎችን ከማህበራዊ ልማት ቀረጥ ነጻ እንዲሆኑ ፈቅዷል። ሚኒስቴሩ ከቀረጥ ነጻ መብቱን የፈቀደው አዲስ ባወጣው መመሪያ ሲሆን መመሪያው ከተዘረዘሩት እቃዎች ከማህበራዊ ልማት ቀረጥ ነጻ እንዲሆኑ ማድረግ ያስፈለገው የማህበራዊ ልማት ቀረጥ የተጣለበትን ዓላማ ለማሳካት የሚያግዙ በመሆናቸው ነው ተብሏል። በዚህ መሰረትም በመንግስት ባለቤትነት ስር ያሉ ወይም ለህብረተሰቡ ነጻ አገልግሎት የሚሰጡ የትምህርት ተቋማት፣ ለጤና ተቋማት፣ ለህፃናት፣ ሴቶች፣ አረጋውያን፣ የአእምሮ ህመምተኞች፣ አካል ጉዳተኞች መረጃ ድርጅት ከውጭ አገር በእርዳታ የሚላኩ እቃዎች ከማህበራዊ ልማት ቀረጥ ነጻ ሆነዋል ተ የተባለው በተጨማሪም በሰው ሰራሽና በተፈጥሮ አደጋ ጉዳት ለደረሰባቸው ወገኖች አስቸኳይ ጊዜ እርዳታ የሚሰጡ ድርጅቶች ከውጭ ሀገር እርዳታ የሚላኩ እቃዎችም ከማህበራዊ ልማት ቀረጥ ነጻ ተደርገዋል። የአገር መከላከያ ሚኒስቴር፣ የፌዴራል እና የክልል ፖሊስ ተቋሞች፣ የብሔራዊ መረጃና ደህንነት አገልግሎት፣ ኢንፎርሜሽን መረብ ደህንነት አስተዳደር በህግ በተፈቀደው መሰረት ወደ አገር የሚያስገቧቸው የመከላከያ የህዝብና የደህንነት መሳሪያዎች ለእነዚህ አገልግሎት የሚውሉ ክፍሎችና ክፍሎችና አክሰሰሪዎች በተመሳሳይ ከማኅበራዊ ልማት ቀረጥ ነጻ ሆነዋል። ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች ከቀረጥና ታክስ ነጻ ሆነ ወደ አገር እንዲገቡ የተፈቀዱ እቃዎች እንዲሁም በብሔራዊ ባንክ ወደ አገር ውስጥ ከሚገቡ ሳንቲሞች፣ የገንዘብ ኖቶች እንዲሁም የብርና የወርቅ ጠገራዎች በተመሳሳይ ከማኅበራዊ ልማት ቀረጥ ነጻ ተደርገዋል። በአጠቃላይ ለህብረተሰቡ በነጻ የሚሰጡ ትምህርትና የጤና አገልግሎቶች ለማስፋፋት እንዲሁም በሰው ሰራሽና በተፈጥሮ አደጋ ምክንያትም ችግር ላይ የሚገኙ ወገኖችን ለመርዳት ከውጭ አገር በእርዳት የሚላኩ እቃዎች ከማኅበራዊ ልማት ቀረጥ ነጻ መደረጋቸውን መመሪያ ያመለክታል። በመመሪያው መሰረትም ከቀረጥ ነጻ እንዲገቡት የተፈቀዱት ለማህበራዊ አገልግሎት የሚውሉ ዕቃዎች ከቀረጥ ነጻ ሆነው ሊገቡ የሚችሉት ዕቃዎችም በእርዳታ የተገኙ መሆኑን የሚያረጋግጥ የእርዳታ የምስክር ወረቀትም ሲቀርብ ነው። ለማህበራዊ አገልግሎት የሚውሉ እቃዎች ከማህበራዊ ልማት ከቀረጥ ነጻ እንዲሆኑ ቢፈቀድም ይህን መሰረት በማድረግ ያልተገባ ጥቅም የመሰብሰብ ድርጊት እንዲፈጠር የተወሰኑ ዕቃዎች የቀረጥ ነጻ መብቱ ተጠቃሚ እንዳይሆኑ ክልከላ ጥሏል። ክልከላ የተጣለባቸው እቃዎች ተብለው በመመሪያው የተጠቀሱት ከስምንት መቀመጫ በታች ያላቸው አውቶሞቢሎችና የነዚህ የነዚህ መለዋወጫዎች፣ ባለ አንድ ወይም ባለ ሁለት ጋቢና ፒክፕ፣ የነዚህ ተሽከርካሪ መለዋወጫዎች እንዲሁም ለቢሮ አገልግሎት የሚሉ እቃዎች መሳሪያዎች ናቸው። የቻናል ቤተሰቦች ለሰዓት ያስኩላቸው አጭር መረጃ የነበረ ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ነላችሁ።